ሰላም የተወደዳችሁ ደጃሹ ቤተሰቦች፣ ዛሬ በተለያየ ምክንያት ሃይማኖታቸውን የቀየሩ ሰባት የኢትዮጵያን አርቲስቶችን እንመለከታለን። በሰባተኛ ደረጃ ያስቀመጥነው አርቲስት በብዙ ጊዜ በሃይማኖት ቦታዎች የማይታይ በቁጥር ከአርባ በላይ ፊልሞችን የሰራ በቲያትር ቤቶቹ በአስገራሚ ተውኔቱ የሚታወቅ አርበኛው በተሰኘው ፊልሙ ደግሞ በደንብ ወደ ህዝቡ የመጣው አርቲስት ሰለሞን ታካ ወይንም ጋሼ ናቸው። ጋሼ ሃይማኖታቸው ፕሮቴስታንት የነበረ ሲሆን ሃይማኖታቸውንም የቀየሩት ወደ ኦርቶዶክስ ተዋህዶ ነው። አርቲስት ሰለሞን ታካ ወይንም ጋሼ በእድጋ ጨፌ ላይ በተደረገው ጉባኤ ላይ በአጋጣሚ በተገኙበት ሳት ነው ሃይማኖታቸውን ከፕሮቴስታንት ወደ ኦርቶዶክስ የቀየሩት። የኦርቶዶክስ እምነት ተከታይ በሆኑ ሳት መድረክ ላይ ወጥቶ ምእመናንን በአቋመ እንድጸና ጸልዩልን ስል ጥሪም አቅርቦ ነበር። በዚህ መልኩ አርቲስት ሰለሞን ታካ ወይንም ጋሼ ከፕሮቴስታንት እምነት ወደ ኦርቶዶክስ እምነት ተከታይነት ተቀይሯል ማለት ነው። በስድስተኛ ላይ የምናገኛት ሴት እንስት አርቲስት ደግሞ ሰገን ይፍጠር ትባላለች። አርቲስት ሰገን ይፍጠር ከአስር በላይ ፊልሞች ላይ በዋናነት የተሳተፈች ተወዳጅ አርቲስት ስትሆን ሰገን ይፍጠር ጎበዝ ተዋናይት ከመሆኗን በላይ በቁንጅና ብዙ አድናቂዎችን አትርፋለች። ሰገንም ሆነች ቤተሰቦቿ አክራሪ የሚባል የኦርቶዶክስ ተዋሕዶ እምነት ተከታዮችም ነበሩ። አርቲስት ሰገን ግን በአሁኑ ሰዓት የክርስቶስ ተከታይ ወይንም ጴንጤ በመሆን ሃይማኖቷን ቀይራል በሰገን ይፍጠር ሃይማኖት ከመቀየር ጋር ተያይዞ በርካታ ነገሮችም ተነስተው ነበር። አርቲስቷ ሃይማኖቷን ልትቀይር ምክንያት የሆነችው ጓደኛ እንደሆነችም ይወራም ነበር። ነገር ግን ሰገን በውስጤ ላይ ኢየሱስ ክርስቶስ የተለየ ፍቅር ነበር፣ ማንበብ ወዳለሁ፣ ከጓደኛ ጋርም በአንዳንድ ሃይማኖታዊ በሆኑ ሐሳቦች ላይ እንወያይም ነበር እንጂ በጓደኛ ግፊት አይደለም። በእርግጥ ለመዳኔ የጓደኛ አስተዋጽኦ አለበት፣ ይሁን እንጂ በማንም ግፊትና ጫና አይደለም ስትልም ተናግራለች። በአንድ ወቅት ወደ ቀድሞ ሃይማኖቷ ወደ ኦርቶዶክስ ተዋዶ ተመልሳለች እየተባለ ይወራ የነበረውንም ወሬ ውሸት ነው፣ እኔ አሁንም ሆነ ሁሌም የክርስቶስ ነኝ ስትል በኩራት መልስም ሰጥታለች። በአምስተኛ ደረጃ ያስቀመጥናት የኢትዮጵያ አርቲስት ደግሞ አርቲስት ብሩክታዊት ሽመልስ ነች። በአወዛጋቢነቷ የምናውቃት ብሩክታዊት ሽመልስ ሃይማኖታቸውን ከቀየሩ አርቲስቶች መሃል ትገኝበታለች። እሷም ከቤተሰቧም ጭምር የኦርቶዶክስ ተዋሕዶ እምነት ተከታይ ነበረች። ሃይማኖቷን መቀየሯ ዜና ሲሰማም፣ ድሮስ ምን ነበረች? ኦርቶዶክስስ መሆኗ በምን ይታወቃል? እሷ ሄደችም መጠችም አይደንቅንም እየተባለ እየተተቸች የነበረችው አርቲስት ብሩክታዊት ሽመልስም ሃይማኖቷን ከለወጠች በኋላ ብዙ ለውጦች እንደሚታዩባት ብዙ ሚዲያዎችም እየተነጋገሩባት ይገኛል። ከዚህም በተጨማሪ ይህ አንድ ሰሞን በትልቁ የተተቸች የነበረችበት ምክንያት አሁን በቅርቡ የሰራችው የመጨረሻ ፊልም ካስና በተሰኘው ፊልሟ ላይ በተደረገው ቀረጻ ላይ ሱሪ ለብሳ ጸጉሯን በሂዩማን ሄር ተሰርታ በቤተ ክርስቲያን ውስጥ በነበረው ሲኒ ላይ በመታየቷ ሃይማኖቷን ስለቀየረች ቤተ ክርስቲያኒቷን ለማርከስ ነው የሚል ክስ ተነስቶባትም ነበር። እውነት ግን እሷ ብቻ ሳትሆን እሷ ልትቀረጽ በምትመጣበት ሰዓት ዳይሬክት የሚያደርጋት ብዙ ሰዎች በነበሩበት ሰዓት ይህንን በማድረጓ የግሏ ጥፋት ወይም ራሷ አስባና አቅዳ ሃይማኖቱን ለመርከስ ያደረገችው ነገር ነው ብሎ በማሰብ ብዙ የተነሳ ክሶቹ እውነትም አሉ ባልታን ወይንም ልክ ያልሆነ ክስ እንደሆኑ አብዛኞቹም ሲነጋገሩበት የቆዩ ጉዳይ ቢሆንም፣ አዘጋጆቹ ግን ወቀሳን ተከትሎ ከሃይማኖት በላይ ምንም የለም በማለት የቤተክርስቲያኑን ሲን በመቁረጥ ፊልሙን መልሶ ለተመልካች ሊያደርሱም ችሏል። ህዝቡንም ይቅርታ ጠይቋል። ነገር ግን ብርኩታዊት ሽመልስ ላይ የኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ሰዎች እስካሁን ቂም እንደቋጠሩባት እያጉረመረሙባት ይገኛል። እሷ ግን ከኦርቶዶክስ ተዋሕዶ ወደ ፕሮቴስታንት ሃይማኖቷን የቀየረች ሌላኛዋ አንስት ኢትዮጵያዊት አርቲስት ሆና ተመዝግባለች። በአራተኛነት የምናገኘው ድምፃዊ ጥበቡ ወርቅዬ ነው። ድምፃዊ ጥበቡ ወርቅዬ አብዛኞቹ እንደምታውቁት የዘጠናዎቹ ድንቅ ዘፋኝ የነበረ ጥበቡ ወርቅዬ ሃይማኖቱን የቀየረበት መንገድ ትንሽ ለየት ይላል። እሱም ልክ እንደ አብዛኞቹ የኦርቶዶክስ ተዋሕዶ እምነት ተከታይ የነበረ ሰው ነበር። ስለ ጌታ ማንም ምስክርነት ሳይሆን በራሱን መጽሐፍ ቅዱስን ሲያገላብጥና በመጽሐፍ ቅዱስ አማካኝነት ነው የሚለው። የዘጠናዎቹ ፈርጡ ዘፋኝ አዘውትሮ መጽሐፍ ቅዱስን በመንበብ ነው ጌታ ያገኘሁት በተለይ ጌታ ኢየሱስ ክርስቶስን እንዳገኝ ከረደኝ ከመጽሐፍ ክፍል አንዱ ብሎ የሚይዘው የጳውሎስ መልእክትን የጳውሎስ መልእክትን ደጋግሞ ከመንበቡ የተነሳ የኢየሱስ ክርስቶስ ፍቅር አድሮብኛል፣ እየሄድኩበት ካለው ከዓለም ጨለማም እንዲወጣ አድርጎኛል በማለት ወደ ጌታ ኢየሱስ ክርስቶስ የቀረበ ሲሆን አቀራረቡ ግን ከሌሎቹ ለየት ያለ ነበር። ከተለወጥኩ አይቀር ከለወጠኝ አይቀር ሙሉ ለሙሉ መለወጥ እንጂ የምን ግማሽ ግማሽ በማለት ቤት ውስጥ የነበሩ የካሴት አልቤሞችን ሙዚቃ ማቀናበሪያ የነበሩ የሙዚቃ እቃዎችና ከዓለም ጋር ያነካኩኛል፣ ያስታውሰኛል ያላቸውን አውጥተውን እንዳለ በሳት በማቃጠል ነበር ወደ ጌታ ይመጣ። ከዛም የተለያዩ ኢንተርቪዎችን በሚደረግበትን ሰዓት የጽሞና ጊዜ ላይ ነኝ ስል የነበረው ዓመታትን ካስቆጠረ በኋላ ህይወትን ለውጦልኛል የምል የጳውሎስ መልእክትን መጽሐፍ ክፍልን ዋናነት አድርጎ ይዞ የከፈተው ቸርችንም በጳውሎስ ስም ሰይሞ አሁን ላይ የሚያምረው ድምፁ በመዝሙርና በስብከት ጌታ ኢየሱስ ክርስቶስን እያገለገለ ይገኛል። በሦስተኛ ደረጃ ላይ የምናገኛት ሴት አርቲስት መስተዋል ወንደሰን። መስተዋል ወንደሰን በዘመን ድራማ ነው በደንብ ወደ ህዝቡ የመጣች። መስተዋል ወንደሰንም ከኦርቶዶክስ እምነት ተከታይነት ወደ ፕሮቴስታንት የመጣች አርቲስት ነች። አሁን ላይ በቲክቶክ ገጿ ላይ በግልጽ ጴንጤ መሆኗን እየነገረችና ምንም ሳታፍርበት ወይንም ሌላ መነጋገሪያና የሚያጠራጥር ነገር ሳይኖር የፕሮቴስታንት እምነት ተከታይ መሆኗን በግልጽ እያሳየች ያለች እንስት አርቲስት ነች። አርቲስት መስተዋል ወንደሰን በቅርብ ጊዜ መነጋገሪያ የሆነው የአዲስ አበባ ከተማ እግር ኳስ ፌዴሬሽን አላፊ ሆና በመሾሟ ብዙዎቹ ሃይማኖቱን የቀየረችው ለዚህ ሹመት ነው እያለ የሚያወሩም ቢሆንም አብዛኞቹ ደግሞ ሹመትና ሃይማኖት ምን ያገናኛል እያሉ የተነሱትን ሐሳቦችን አጣጥሎ አልፏል። አርቲስት መስተዋል ግን ፕሮፊት ላይ በማለት የምናውቀው ቸርች ላይ ማለትም፣ በተለያዩ ሶሻል ሚዲያ ላይ ከልቧ ስታመልክና ጭራሽ አለም በደረሰበት ላደርስ፣ አለምን ትታ ጌታ ኢየሱስ ክርስቶስን ግን እንደ ግል አዳኝ አድርጌ ተቀብያለሁ ስትል የተለያዩ ራሷ ሶሻል ሚዲያ ላይ ስትናገርና እንደውም አልፎ ተርፎ እየሰበከች እያየናት ያለ ቀጥንስ ኢትዮጵያ አርቲስት ከኦርቶዶክስ ተዋሕዶ ወደ ፕሮቴስታንት ራሷን የቀየረች አርቲስት ሆና ተመዝግባለች። በሁለተኛ ደረጃ የምናገኘው ቻሊና ትባል። ቻሊና ጎበዝ ድምፃዊት መሆኗን በደንብ የሚያውቁ ሰዎች በሰፊ ስለ እሷ ይነጋገራሉ። ሳይባ በተሰኘው በነጠላ ዜማ ተወዳጅነትን ያገኘችው ጥልቅ የሆነ ሀሳብ የያዙ ሙዚቃዎችን በማዘም የምትታወቀው አርቲስት ከነጠላ ሥራ በመቀጠል ቻሊና ስትል በራሷ ስም የሰየመችን አልበም ለህዝቡ ልታደርስ የቻለች አልበሙም በሳቱ ለዛ አዋርድን የዓመቱ ምርጥ አልበምና ምርጥ ድምፃዊ ማሸነፍ የቻለ ትልቅ ስራ ያላት። ነገር ግን በሙዚቃ ካሰበችበት ስኬት ብትደርስም የውስጣዊ እርካታ ሊሰማኝ አልቻለም የምትለው ቸሊና የውስጥ እርካታ ፍለጋ መጽሐፍ ቅዱስን ታነብ እንደነበር ትናገራል። መጽሐፍን ታንብብ እንጂ ካታ ፍለጋ ስታገላብጥ የነበረው መጽሐፍ ካታን ፍለጋ ስታገላብጥ የምትውለው መጽሐፍ ቅዱስም ክፍል ስለ እሷ ምንም ሳያወራ እንደ ስድ ንባብ ታነብ እንደነበረና ነገር ግን በተደጋጋሚ በማደርገው በመንበብ ልምድ የዕለት ወዕለት እየተሻሻለ በመጽሐፍ ቅዱስ ክፍሎቹ ከሌላ ጊዜ በበለጠ ስለ እኔ እየተናገሩና እየነኩ መጠው የምትለው ቸሊና ጊዜ ለማሳለፍም ቢሆን ዘውትራ አዘውትራ መጽሐፍ ቅዱስን በመንበቧ ምክንያት ብቻ ካለችበት ከዓለም ከሙዚቃ ዓለም ወደ ኢየሱስ ክርስቶስ ወይንም ወደ መንፈሳዊ ዓለም ልትቀላቀል የቻለችበት ቀን እንደደረሰም ታስታውሳል። ቻሊና ማንበብ ወዳሉ መጽሐፍ ቅዱስን ረዥም ጊዜ አነባሉ፣ ነገር ግን አይገባኝም ነበር። ቀስ በቀስ እያነበብኩ በመጣ ሰዓት መንፈስ ቅዱስ እየገለጠልኝ ሲመጣ፣ በሆነ ሰዓታት ነገሩ ተቀይሩ። የመጽሐፍ ቅዱስ ክፍሎች እንዳለ ለእኔ የተጻፉ ይመስል ደስ እያሉኝ እየወደድኳቸው ቤቴ ሆኜ ከማነብ ለምን ሌላ ሰውም ሲያነብ አልሰማም፣ ለምን ወደ ቤተ ክርስቲያን አልሄድም? የምል ሐሳብ በመምጣት ወደ ቤተ ክርስቲያን ሄጄ መጽሐፍ ቅዱሶች ሲነበቡና ሲሰበኩ ሲሰማ እግሬ ከዛ ቤት መሄድ ወይንም መንቀሳቀስ እስኪያስጠላ መጽሐፍ ቅዱስንም በመጽሐፍ ቅዱስ ውስጥ ያሉ ቃል ክፍሎችንም ጭምር ወደድኳቸው፣ የምትለው በሚያምር ድምፅና ደስ በሚል ስለ ምግባሯ አሁን ላይ በመዝሙር ጌታን እያገለገለች የምትገኝ ካለ ወደ ፕሮቴስታንት እምነት ገብታ ጌታን ተቀብላ በኦፊሻል በሆነ ራሷም ሶሻል ሚዲያዎቹ እንጤ መሆኗን የዘገበች አርቲስት ሆና ተመዝግባለች። በአንደኛነት የምናገኘው በቅርቡ ኦርቶዶክስ ተዋህዶ እምነት ተከታይ የነበረ እንደውም ከብዙ ፕሮቴስታንት እምነት ተከታዮቹ ጋር ክርክር ይገጥሙ የነበረ በግትር አቋሙ የምናውቀው ፈጣኑ ተናጋሪ በመባል የምታወቅ በጄቲቪ ፕሮግራም የነበረው ትዝብትም በእንዳልክ አሁን ግን ፕሮቴስታንት በመሆን ለብዙዎቹ መነጋገሪያ የሆነና የኢየሱስ ክርስቶስን ቤዛነትንና አዳኝነቱን ከማንም በላይ ከፍ አድርጎ እየተናገረ ያለው እንዳልካቸው ዘነበ ነው። እንዳልካቸው ዘነበ ከኦርቶዶክስ ተዋህዶ እምነት ወደ ፕሮቴስታንት እምነት ተከታይነት የተቀየረ አርቲስት ሆኖ ተመዝግቧል። የእናቱና የአባቱን ሃይማኖት የሆነውን ኦርቶዶክስ ተዋህዶን ትቶ ያውም እስከ ዲቁና የተማረበትን እውቀቱን ይዞ ስለ ጌታ ኢየሱስ ክርስቶስ መጀመሪያም ቢሆን ያነሰ አመለካከት ያልነበረው ሞር ደግሞ እየገባ ስመጣ የኢየሱስ ክርስቶስ ብቸኛነቱ የገባው ሌላ አዳኝም አጋዥም አያስፈልገውም፣ ብቻውን ያድናል ስል ድምፁን ከፍ አድርጎ እየተናገር ያለው አሁን ላይ ከኦርቶዶክስ ተዋህዶ ወንድሞች የተለያየዩ ትችቶች እየደረሱበት ያለው የቀድሞ የኦርቶዶክስ ተዋህዶ ዲያቆን አሁን ደግሞ ፕሮቴስታንት አገልጋይ ሆነው የወንገል አርበኛ እያሉ የሚጠሩት እንዳልካቸው ዘነበ እንደ አንደኛ የተመዘገበ ከኦርቶዶክስ ወደ ፕሮቴስታንት የመጣ አገልጋይ ሆኖ። የተወደዳችሁ ውድ የጃሾ ሚዲያ ቤተሰቦች ዛሬ ሰባት ሃይማኖታቸውን የቀየሩ አርቲስቶችን ስንመለከት ከሰባቱ አንዱ ብቻ ከፕሮቴስታንት ወደ ኦርቶዶክስ ሄደ ሲሆን ስድስቱ ከኦርቶዶክስ ወደ ፕሮቴስታንት የመጡ አርቲስቶች ሆኖ አይተናቸዋል። ውድ የተወደዳችሁ ቤተሰቦች ይህ ቪዲዮ ከተመቻችሁ ላይክ፣ እንዲሁም ለቤቱ አዲስ በሆናችሁ ቤቱን ሰብስክራይብ በማድረግ በአሳብ መስጫ አስተያየታችሁን አስቀምጡልኝ እያልኩኝ እንደዚህ አይነት መረጃ እንዲደርሳችሁ ደግሞ ደውል ምልክቷ መብራቱን እንዳትረሱ እያልኩኝ የሚሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።